ብዙ ሸታሞች ሲበዙ እውነት እየጠፋች ትሄዳለች። ለምን እነዛ ለእውነት የቆሙ ሰዎች ወጥተው እንዳይናገሩ እናደርጋችኋለን። ይህ መሬት አለ እንበል፣ እዚህ የተቀመጥንበት ምንጣፍ ደግሞ አለ። ይሄ ምንጣፍ ክብ ነው፣ ሁላችንም የምንስማማበት ነው። መቅድና ዳኔ አላችሁ እዚህ ጋር ተቀምጣችሁ፣ አይ ይሄ ምንጣፍ ክብ ነው ይሄ ምንጣፍ አራት ማዘን ነው ብትሉኝ እውነቱን አውቀዋለሁ። ክብ ነው የሚታይ ነው በደንብ ግልጽ ነው። ግን ሁለታችሁን ከሆናችሁ ከእኔ ብቻ የምል ምናልባት ላልሰማ ይችላለሁ፣ ተቀባይነት ላላገኝ ይችላለሁ፣ በእናንተ እይታ ውስጥ ደግሞ ልክ ላልሆን እችላለሁ ብሎ ከመቆጠብ ነው ሰዎች እውነት እንደፈው መናገር የሚያቆሙት ። አሁን ተገለጠ ለካ መንግሥት ነው ደፋ ይናገዳይ

አሁን ደ ዶሎውወይደወዶሎ ወይሁተገለጠ ለካ መንግስት ነው ደፋ ይናገዳል። ብዙ ሸጣኖች ሲበዙ እውነት እየጠፋች ትሄዳለች። ለምን እነዛ ለእውነት የቆሙ ሰዎች ወጥተው እንዳይናንክሩ እናደርጋቸዋለን። ይህ መሬት አለን እንበል። እዚህ የተቀመጥንበት ምንጣፍ ደግሞ አለ። ይህ ምንጣፍ ክብ ነው መት ሁላችንም የምንስማማበት ነው መቅዲና ዳኔ አላችሁ እዚህ ጋር ተቀምጣችሁ፣ አይ ይሄ ምንጣፍ ክብ ነው ይሄ ምንጣፍ አራት ማዘን ነው ብትሉኝ እውነቱን አውቀዋለሁ። ክብ ነው የሚታይ ነው በደንብ ግልጽ ነው። ግን ሁለታችሁን ከሆናችሁ ጋር እኔ ብቻዬን ብል ምናልባት ላልሰማ እችላለሁ፣ ተቀባይነት ላላገኝ እችላለሁ፣ በእናንተ እይታ ውስጥ ደግሞ ልክ ላልሆን እችላለሁ ብሎ ከመቆጠብ ነው ሰዎች እውነት እንደፈው መናገር የሚያቆሙት። በእውነት ውስጥ ዋጋ መክፈል ሊኖር ይችላል። ምን ያህሎቻችን ዋጋ መክፈል እንፈልጋለን? እኔ ለምናገረው እውነት፣ እኔ ለምሰራ እውነት፣ እኔ ለማረገው እውነት ኃላፊነት አለብኝ። የማንነት ጥያቄ ነው። ቫልዩ ማረጋ ሰን እውነት የሚናገር ያደረገናል። የራሳችን ዋጋ ስናቅ፣ ራሳችንን ማንነት በደንብ አድርገን ስንሰራ ለእውነት እንቆማለን ብዬ ነው የማስበው። ጥር አስር ላይ የኦርቶዶክስ ጋብቻ ብቻ አንደንደ ዶክመንተሩ ላይ ከታዘብኩት ላካፍላችሁ። በመጀመሪያ መልካቸው የተለያየ ሆኖ አግኝቼዋለሁ። ሁለተኛ ጥር አስር የዋለው ሮም ቀን ነው። በዚያ ላይ የጾም ቀን ነው። በዚህ ሰዓት ደግሞ ጋብቻ አይፈጸም የኦርቶዶክስ። ሶስተኛ ብርቱካን የተወለድኩት ስናር ወረዳ ነው ስትል እህቷ ደግሞ እነሴ ወረዳ ነው ብላለች። አራተኛ ባለቤቷ በሪንግና ያገቧት ሲል ብርቱካን ሳገባው አርግዤ ነበር ብላለች በዶክመንታሪ። አምስተኛ እህቷ በባህላዊ የተጋቡ ስትል ዶክመንታሪ ላይ ግን ዘመናዊ ነጭ ቤሎ ለብሰው ታይተዋል። ስድስተኛ ትላልቅ ቲክቶከሮች ድምፅ ከመሆን ተቆጥበዋል። ሰባተኛ እናንተ ምን ታዘባችሁ ላይ አስተያየት የሰጠ ማንኛውም ሰው ሊጠይቀ ሲጀመር ኢቢኤስ ላይ የተላለፈው ብርቱካን ላይ የደረሰው አይነት ነገር ሀገረ ሰብ ነው። ኢትዮጵያ ውስጥ እሷ ውሸት መሆን ውሸት አለመሆን ኢትዮጵያ ውስጥ እየተሰራ ያለውን ነገር አያስቀረውም። ሁለት መቶ ሰዎች እኮ አንድ ላይ በጋራ ተቀብረዋል። ስንት እና ስንት አውቶቡስ ውስጥ የሚሄዱ ሰዎች ታግተው እህምቲ ግቡ ስምት አልታወቀም። ሚሊዮኖች ብሮች ይጠየቁባቸዋል። አስራ ሰባቱ የታገቱ ልጆችን ሞባይል እያየን ነበረ እዚህ ቦታ አንድ ቀን ጎንደር አንድ ቀን ጎጃም ብለን ጠቅላይ ሚኒስትር ተናግረዋል። እንዲህ የሚታዩ ከሆነ እኮ ሄሊኮፍተር አስነስቶ ያሉት ቦታ ላይ በኮማንዶ ወርዶ እነዚያን ሰዎች መያዝ ይቻላል። ያ ሞባይል ትሬስ የምታደርጉት ከሆነ አንዴ ጎጃም፣ አንዴ ወለጋ፣ አንዴ ጎንደር ምን ከሆነ አየር ክልል ውስጥ ማንም ለምንም ለማንም የማይበገር መከላከያ ዘመናዊ ቴክኖሎጂ ዘና ኦኬ ዘመናዊ ቴክኖሎጂ አዘ የማይበገር መከላከያ አዘ ሞባይሎቹ ያሉበትን ቦታ ትሬስ አድርጎ በፍጥነት ተነስቶ በሄሊኮፕተር ቦታው ላይ ደርሶ በፓራሹት ወርዶ አካባቢውን ይዞ በቁጥጥር ስር እነዚህ ሰዎች ማዋል አጋት ልታፍሮ ይገባል። አስራ ሰባት ዩኒቨርሲቲ ተማሪ ጠፍቶ ከመጋባታቸው ወይስ አዋሳ ዩኒቨርሲቲ ተማሪ ነበረች። ከተጋቡ በኋላ ወለዱ አዋሳ ዩኒቨርሲቲ እያለ እየተማረች እያለች ሁለት ሺህ አስራ አራት ላይ ላይ ላይ ህዳር ወር ላይ

ውስጥ እየተሰራ ያለውን ነገር አያስቀርም። ሁለት መቶ ሰዎች እኮ አንድ ላይ በጋራ ተቀብረዋል። ስንት እና ስንት አውቶቡስ ውስጥ የሚሄዱ ሰዎች ታግተው እህም ቴግቡ ስንት አልታወቀም። ሚሊዮኖች ብሮች ይጠየቁባቸዋል። አስራ ሰባት የታገቱ ልጆችን ሞባይል እያየን ነበረ። እዚህ ቦታ አንድ ቀን ጎንደር፣ አንድ ቀን ጎጃም ብለው ጠቅላይ ሚኒስትር ተናግረዋል። እንዲህ የሚታዩ ከሆነ እኮ ሄሊኮፍተር አስነስቶ ያሉት ቦታ ላይ በኮማንዶ ወርዶ እነዛን ሰዎች መያዝ ይቻላል። ያ ሞባይል ሰርቪስ የምታደርጉት ከሆነ አንዴ ጎጃም፣ አንዴ ወለጋ፣ አንዴ ጎንደር ሜድ ከሆነ አየር ክልል ውስጥ ማንም ለምንም ለማንም የማይበግር መከላከያ ዘመናዊ ቴክኖሎጂ ይዘናል። ኦኬ ዘመናዊ ቴክኖሎጂ ያዘ፣ የማይበግር መከላከያ ያዘ። ሞባይሎቹ ያሉበትን ቦታ ትሬስ አድርጎ በፍጥነት ተነስቶ በሄሊኮፕተር ቦታው ላይ ደርሶ በፓራሹት ወርዶ አካባቢውን ይዞ በቁጥጥር ስር እነዚህ ሰዎች መዋል። አጋት ልታፍሩ ይገባል። ከተጋቡ በኋላ ወለዱ አዋሳ ዩኒቨርሲቲ እያለ እየተማረች እያለች 2014 ላይ ህዳር ወር ላይ ህዳር አምስት 2014 ላይ ህዳር ወር ላይ ህዳር አምስት ትዳራችንን ክፍለ ሀገርና አባቶቻችን ባሉበት ከዚህ አብረን የጡሷ መጣች። ከዚህ አብረን እና በሀገራችን ባህል ወግ መሰረት እዛ ታድርም የኔ ነው። ከሱ ውጭ ምንም ነገር የለም።

መሪውን አንቄ ወራጅ አለ ብልም አይሰማም። ሆያለው ኢትዮጵያዊ ነኝ። ስኳር ዘይቱ ጤፉ ዱቄቱ ሲቸነክሩኝ በመስቀላቸው፣ አቤቱ የሚያደርጉትን አያውቁምና ይቅርበላቸው ብዬ ጸለይት ኢትዮጵያዊ ነኝ። እኔ ምስኪኑ በአራት ሺ ደሞዝ አስር ቤተሰብ ያልበገሩኝን አስር ቤተሰብ ያላሸበሩኝ ጎጆ አልባ ወፎች ገንዘብ አያያዝ የሚያስተምሩኝ ኢትዮጵያዊ ነኝ እኔ ምስኪኑ ኢትዮጵያዊ ነኝ እኔ ጅንኑ። የታል ከኔው በላይ ደመና ጠቃሽ ብላ አስማተኛ አበራሁኝ ሻማ ሞቃለ ጎጆዬ የሚል ሙዚቀኛ ስለሰማ ብቻ በሌጣ ኪሱ ጎጆውን ወጥቶ ተመስገን ብሎ የተኛ፣ አነቃቂ ንግግር ሰምቱ! እኔ ኢትዮጵያዊ ነኝ በእርምጃ የቁጥር መንገድ ጫማዬ፣ የሚያንዳልጠኝ መልአከ ሞት ቁሞ ከአከራዬ በላይ የሚገላምጠኝ ኢትዮጵያዊ ነኝ የታላ አብዲሳ አጋ የታላ አብዲሳ አጋ በብርድ ልብስ አድርጎ ኑሮም ቢያስመልጠኝ፣ የታለ ቀነኒሳ ዙሩን ሲያከሩብኝ ትንሽ ቢያራሩጠኝ፣ ብቻ እኔም አልገባቸው ወያ አይፈተኑኝ እንደ ጎበዝ ደብተር ሁሌንም ያጠኑኝ። እንደ ቸንቶ መኪና ማንም ሲያዞረኝ አይደልና እንዳሮጊው ተውስ ሲያደክም ሲያለፋኝ ነዳጄን ስጨርስ በጀርባ ያዝዬ ያሳፈርኩ ሰው ነው ቁልቁል የሚገፋኝ። አይታችሁ ከነበር እንዲያው በአጋጣሚ መንገድ ስትዞሩ ታስታውሱ እንደሆን እኔ ነኝ ሹፌሩ። ታዲያ ምን ዋጋ አለው? ህዝቡን ለማጓጓዝ ወንበሩን ብሞላው መሪውን አንቄ ወራጅ አለ ብልም አይሰማም ወያለው። የመንገዱ ነገር ቁልቁለት ከበዛው ዳገት ዳገት ካለ ጎበዝ፣ ወራጅ አለ እኔ ሰው ነኝ፣ ከዚያም ኢትዮጵያዊ ትናንት አያቶቼ ረስበት ብለው የሰጡኝን ቀንበር አትርፍበት ብለው የሰጡኝን ሙክት እኔ ፓርቲ መስርቼ ያረብኩት ምርጫ ምልክት ኢትዮጵያዊ ነኝ። በጉና ገመዱን ልገዛ ብሄድም ወጥቼ ገበያ ሁዳዴን ለመክረም ጾሙን መቀበያ አልቀመስ ቢለኝ በጉ መወደዱ መታነቂያ ቢሆን ስንት ነው ገመዱ ብዬ የጠየኩኝ። የውላችሁ እንግዲህ የህላዌ ቅኔ ልክ እንደ ኢየሱስ በበጉ ፋንታ ነው የምሰዋው እኔ። ጦቢያዊ ነኝ እኔ ዋማኙ ግና መንፈስ የለለኝ አልፎ አያጅ ሁሉ የሚሸነግለኝ ምንጭ ባየ ቁጥር ባህር ነው እያለኝ! ብትር ያነሳ ሁሉ ሙሴን የሚመስለኝ። ጦቢያዊ ነኝ ነው አማኝ ብቻ። ይሄውና የኔ ልኬት፣ ይሄውና የኔ ስንዝር። በጎች አሳድገውኝ ቀበሮ ጉድጓድ የረባው ኢትዮጵያዊ ነኝ ስለ ታማፉ እስካሁን ካፎት ያልገባው አመሰግናለሁ።